ጀንቦሮ ሪል ስቴት በጊዜ ግቡ። ይህ አዋዜ ሰበር ነው። የህንድ የሚሳኤል ድብደባ ቢያንስ 26 ፓኪስታናውያንን መግደሉ ከተገለጸ በኋላም ፓኪስታን ጦሯ ተመሳሳይ እርምጃ በህንድ ላይ እንዲወስድ ትዕዛዝ መስጠቷ አትሰማ። ህንድ ዘመቻ ሲንዶር ያለችው ጸረ ሽብር የበቀል ጥቃቷ የፓኪስታን ካሽሚር እና ፑንጃብ ግዛቶች ላይ በሚገኙ ዘጠኝ የተለያዩ ስፍራዎች ውስጥ የነበሩ የሽብር መዋቅሮች ላይ የተነጣጠረ ነበረ ብላለች። ሁለት የህንድ የጦር ቃል አቀባዮች ኒውዴሊ ውስጥ በሰጡት መግለጫ ጃይሽ ኤ መሐመድ በምፃረ ቃል ጄም እና ላሽካር ኤ ጣይብ በምፃረ ቃል ሌት የሚባሉ እስላማዊ ተዋጊ ቡድኖች የሽብር መዋቅሮች ተመጥተዋል ብለዋል። የአገሪቱ ውጭ ጉዳይ ሚኒስትር ቪክራም ሚሳሪ በበኩላቸው ህንድ የሰበሰበቻቸው የስለላ መረጃዎችና ክትትሎች ተቀማጭነታቸው በኢስላማባድ የሆኑ የሽብር ድርጅቶች ኒውዴሊ ላይ ሌላ ጥቃት ለማድረስ ዝግጅት ላይ እንደነበሩ ያሳያል ብለዋል። ስለዚህም ህንድ ቀድማ ማጥቃትና የጥንቃቄ እርምጃዎች መውሰድ ነበረባት ብለዋል። ፓኪስታን እንደምትለው የህንድ ሚሳይሎች ኢላማ የመቱባቸው ቦታዎች ስድስት ናቸው፣ አንዳቸውም ግን የታጣቂዎች ካምፖች አልነበሩም ትላለች። የፓኪስታን ወታደራዊ ቃል አቀባይ እንዳለው በጥቃቱ 26 ፓኪስታናውያን ሲገደሉ 46 ደግሞ ቆስለዋል። የጃይሽ ኤ መሐመድ ታጣቂ ቡድን ዛሬ ባወጣው መግለጫም በህንድ ጥቃት የመሪያቸው ማሱድ አዛር አስር ዘመዶች ተገድለዋል ብለዋል። ፓኪስታን በህንድ ካሽሚር ግዛት ላይ በወሰደችው የአጸፌታ የመድፍ ድብደባ አስር ህንዳውያን ተገድለው 30 መቁሰላቸው ታውቋል። ህንድ ወደ ፓኪስታን ፑንጃብ ግዛት ከተኮሰቻቸው ሚሳይሎች አንዱ በሐውልፑር በተሰኘ ከተማ ውስጥ የሚገኝ መስጊድ መቶ 13 ሰዎች መገደላቸው ታውቋል። የፓኪስታኑ ጠቅላይ ሚኒስትር ሻይባዝ ሸሪፍ የህንድን ጥቃት ለመበቀል የፓኪስታን ጦር ተመሳሳይ እርምጃ እንዲወስድ መታዘዙን አረጋግጠዋል። አሁን ፓኪስታን የአጸፋ እርምጃ ለመውሰድ ከመወሰኗ ጋር ሁኔታው ያው እየተባባሰ እንደሚሄድ ያሳያል። ፓኪስታን ጠዋት ላይ እንግዲህ ብዙዎቻችን እንደሰማነው በህንድ ጥቃት የተገደሉት ቁጥር ስምንት ብቻ ነበረ። አሁን ወደ 26 ደርሷል። እንደዚሁም 46 ቆስለዋል። በህንድም በኩል አስር ሰዎች መገደላቸው ብቻ ሳይሆን ፓኪስታን እንደምትለው አምስት የጦር ጀቶች ተመትተዋል። ሌሎች ዘገባዎች ደግሞ የሚሉት ቢያንስ ሶስት የጦር ጀቶች ተመትተዋል ይላሉ። በካሽሚር ግዛት የወደቀ የጦር አውሮፕላንን ያዩ የአይን ምስክሮች ገልጸዋል። ፓይለቱም ራሱን በጃንጥላ አውጥቷል የሚሉ አሉ። ይሁን እንጂ እስካሁን ድረስ ህንድ ለዚህ ማረጋገጫ አልሰጠችም። እንግዲህ ስለወደቀው አውሮፕላን በተመለከተ በጣም በርከት ያሉ ወታደሮች አንድ ወደቀ አውሮፕላን አካባቢ ከበው ሲመለከቱ የተለያዩ ምስሎች ወጥተዋልና እሱን እየተመለከትኩት ነበረ። ግን አለም ህንድ እንግዲህ በጠዋቱ ዜናችን እንደዘገብነው ከሆነ ከተኮሰች በኋላ ነጭ ባንዲራ አውለብልባ ነበር። የሰላም ባንዲራ ማለት ነው። ምክንያቱም ለተፈጠረብኝ ለደረሰብኝ ጥቃት አጸፋውን መልሻለሁ። ከዚህ በኋላ ግን ሰላም ይስፈን የሚለው ጥሪዋ ጨርሶ አልሰመረላትም ማለት እንችላለን። አለም ሕንድ የምትለው የበቀል ምላሽ የማያስፈልገው ነው የምትለው ያከርኩት ድብደባ በሽብር መዋቅር ላይ ብቻ ያነጣጠረ የፓኪስታንን የኢኮኖሚ፣ ወታደራዊ፣ ዲፕሎማሲያዊ ተቋም በፍጹም ያልነካ ዓላማውም በዜናውም ላይ እንደሰማኸው ዋናው እንግዲህ ባለፈው በፈረንጅ ኤፕሪል 22 ለተፈጸመባት በካሽሚር ግዛቷ ውስጥ 26 ሰዎች ለሞቱበት ጥቃት አጽፌታ የመስጠት ነው ምክንያቱም በዛ ጥቃት ውስጥ የፓኪስታን እጅ አለበት ብላ ስላመነች ነው። እና ግድያውን ከፈጸሙት ሶስቱ መካከል ደግሞ ሁለቱ ፓኪስታናዊ ናቸው፣ በመታደድ ላይ ይገኛሉ። እነዚህን በማስገባት በሽብር መሰረተ ልማት ለምሳሌ በማሰልጠኛቸው ሊሆን ይችላል፣ በመሳሰለው በሱ ላይ ነው የፈጸምኩት ጥቃቱን። ስለዚህ ከፓኪስታን በኩል ወደ ህንድ ላይ ለመተኮስ ወይም የበቀል እርምጃ ለመውሰድ ምክንያት የሚሆን ነገር የለም የተመጠነ የተወሰነ እና በጣም ኢላማውን የመታ ብላ ነው ያቀረበችው ይሁን እንጂ በፓኪስታን በኩል የተቀባይነት የለውም ፓኪስታን አሁን ህንድ ላደረገችው ጥቃት ተመሳሳይ እርምጃ መወሰድ አለበት ብላ አምናለች በይፋ ስለዚህ በማንኛውም ሰዓት የፓኪስታን የሚሳኤል ድብደባ ህንድ ላይ ሊካሄድ ይችላል ማለት ነው ዓለም እንግዲህ አሁን በፓኪስታን እና በህንድ መካከል እንደዚህ አይነት ነገሮች የረጅም ጊዜ መቆራቆስ ሂደቱ አለ እና አሁን ግን አንዳንድ ሀገራቶች በዚሁ ይብቃ የሚል ጥያቄ አቅርበው ነበረ። ፓኪስታን ይህንን ጥያቄ ከግምት ውስጥ ሰዓት ከት ቀርታ ከተኮሰች፣ ህንድ ደግሞ ከአሁን ያው እንደተናገሩት ከሆነ እኛ ሽብርተኝነትን አንታገስም የሚል ቃል ወጥቷል ከህንድ በኩልና። ይሄ ነገር አሁን ህንድ እያለች ያለችው ሽብርተኞችን ነው እየመታው ነው ያለችው። ፓኪስታን ደግሞ ይህንን መታገዝ ካልቻለች ጦርነቱ ወደ ከፋ ሂደት ውስጥ እየገባ አይመጣም ወይ? ሁለቱ ሀገሮች ኒውክሌር ታጣቂ ይሄ ካሽሚር የሚባል መሬት ያናከሳቸው አገሮች ናቸው። ስለዚህ ሁል ቀን በመካከላቸው የኃይል ሚዛን መኖሩን ማረጋገጥ ይፈልጋሉ። በዚህ የተነሳ እነሱ ጋር በቀላሉ የሚጫር ነገር የመጋጋ እድል አለው። ለምሳሌ ያክል በዚህ ሽብር በሽብር እርምጃ የተገደሉ 26 ሰዎች ውስጥ 25ቱ እንዳያን ናቸው፣ አንድ የኔፓል ዜጋ ነው። ይህን ጥቃት ህንድ አክረራ ነው የተመለከተችው። አንደኛ የዚህ ጥቃት ፈጻሚዎች ብላ የምታስበው መቀመጫቸውን ፓኪስታን ያደረጉ እስላማዊ ተዋጊ ኃይሎች ናቸው ብላ ነው የምትከሰው። ቅድም የጠሯቸው ሁለት ድርጅቶች ለምሳሌ በተባበሩት መንግስታት ድርጅት የፀጥታ ጥበቃ ምክር ቤት በአሸባሪነት ፈርጁም ናቸው። ስለዚህ አሁን ይህንን ሶስቱ መሳሪያ ታጥቀው ይህን ፍጅት ሲያካሄዱ የፓኪስታን እጅ አለበት ያለ ፓኪስታን እርዳታ እየተደረገ አይደለም፣ በሚል ነው እንግዲህ አሁን ሕንድ ይህን ጥቃት ያደረሰችው እና ሕንድ አሁን ጥቃቱን ያደረሰችበት መንገድ እኛም እስካሁን ድረስ የምናውቀው ሚሳኤል መተኮሷን ነው። ዘጠኝ ቦታ ላይ ግን ደግሞ አውሮፕላኖቿ ተመተው ተጥለዋል የሚለውን ነገር ስታይ አየር ኃይሏም በውጊያ ተሳትፏል። ስለዚህ አሁን ይሄንን ፓኪስታኖች ካልመለሱ በተመሳሳይ መልክ ነገ የበለጠ ልንጠቃ እንችላለን ብሎ ነው የሚያስቡት። ስለዚህ በጋሪ እርምጃ መውሰድ አለባቸው። ልክ ህንድ ይህንን እርምጃ የምትወስደው ዳግም እንደዛ አይነት የሽብር ጥቃት እንዲደረግ ኢዝላማባድ ፈጽሞ ነገ የኤፕሪል 22 የተፈጸመውን አይነት የሽብር ድርጊት እንዳይፈጸም ፓኪስታንም የራሷን አስተዋጽኦ እንድታደርግ የሚያስገድድ አስተምህሮ ለመስጠት ያደረገችው ድብደባ ነው። ህንድ በተመሳሳይ ሁኔታ ደግሞ ፓኪስታን የጠልቃ ገብታ የፓኪስታን ግዛት ውስጥ በዚህ መጠን ድብደባ ማድረጓ ለወደፊት የማይታሰብ እንዲሆንባት ማድረግ አለባቸው። ስለዚህ ከዚህ አንጻር ነው በህንድ ግዛት በካሽሚር ብቻ ሳይሆን፣ ለምሳሌ የህንድ ካሽሚር አለ። የመድፍ ድብደብ ያደረገችው የህንድ ካሽሚር ውስጥ ነው ከድንበር ማለት ነው። አስር ሰዎች የሞቱት በህንድ ካሽሚር ውስጥ የሚኖሩ ህንዳውያን ናቸው ማለት ነው። ነገር ግን እንደ ፑንጃብ ያለ ግዛት ውስጥ ወደ ጠልቆ የገባ ድብደባ ነው የሕንድ ስለዚህ ፓኪስታንም ተመሳሳይ እርምጃ በመውሰድ መታፈርና መፈራትን ማረጋገጥ አለባት አለበለዛ በሁለቱ መካከል ያለው የኃይል ሚዛን አይጠበቅም ማለት ነው እና ከዚህ አንጻር ይመስለኛል የፓኪስታን ጠቅላይ ሚኒስትር ቢሮ ኦልሬዲ ውሳኔ መወሰዱን አረጋግጧል ጥቃቱን መቼ ያካሄዱታል የሚለው ብቻ ካልሆነ መስተቀር ዓለም እንግዲህ በሕንድ እና በፓኪስታን መካከል ያለውን ነገር እየተከታተልን እናቀርባለን። ለእስካሁኑ የዜና ትንታኔ ምስጋናዬን አስቀድማለሁ። እሺ።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 ጀንቦሮ ሪል ስቴት በጊዜ ግቡ። ዳና የውስጥ እግር ማሳጅ ጤናን ይጠብቃል፣ ብርታትን ይሰጣል፣ ደስ የሚል ስሜትን ያጎናጽፋል። ዳና የውስጥ እግር ማሳጅ ከ45 ደቂቃ እስከ አንድ ሰዓት ይሰጣል። ብስራተ ገብርኤል አፍሪካ ሕንፃ ሦስተኛ ፎቅ ዳና